ጤና የሚባላል እና አሪፍ ነው። በጣም ትወዱታላችሁ። አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራችሁ የሳዳ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ዳኒ አልሐምዱሊላህ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ አዲስ ቪዲዮ እንግዲህ ሱኖቨር ወይም ደግሞ የቀረፋ ዳቦ ነው ማለት ነው። እዚጋ ማተሪያሎችን በሙሉ አዘጋጅቻለሁ። የሚያስፈልጉኝን በሙሉ ነው ግብዓቶችን ያዘጋጅሁት። በጣም ትወድታላችሁ ብዬ ተስፋለኝ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጎኝ ይላለሁ። በጣም እንደምትወዱትም ተስፋለኝ። ከዚህ ጋ ማቴሪያ በመጀመሪያ ሁለት ኩባያ እና ከሩብ ዱቄት አዘጋጅቻለሁኝ። በመቀጠል ዝባዴ አለኝ፣ ጨው አለኝ፣ ስኳር አለኝ፣ ዘይት አለኝ፣ ፒኪንግ ፓውደር፣ አንድ ብርጭቆ ውሃ እና ካሜራም አለኝ። እዚህ ጋ ሁሉም ያዘጋጃቸው። በመጀመሪያ እዚህ ጋ አንድ ኩባያ ወተቴ ይሄ ዝባድ ነው። ዝባድ እና ድንችጌ እንትን ተጠቅም ያለሁኝ ዘይት፣ ሁሉም ማተሚያነቱ እንዘጋጅ። እዚጋ ዱቄቴን አደረግኩኝ። በነገራችን ላይ ወተቱን ስናደረግ መጠኑን እያየን አንድ ጊዜ ማድረግ የለብንም። መጠኑን አድርገን ነው ቀስ ብለን ማድረግ ያለብን። እዚጋ ጨው አደረግኩኝ። በመቀጠል ዝጋ ትንሽዬ ቤኪንግ ፓውደር አደረኩ። ከስጋ እንግዲህን ቀስ ብዬ እንትን አቦካለሁ ማለት ነው። ያው እናንተ ማሽን ካላችሁ በማሽን ማቡካት ትችላላችሁ። ያው ቤት ውስጥ ማሽን ስለሌለኝ በእጅ ነው የማዘጋጀው ማለት ነው። እንደዚህ ቀስ ብዬ እንደዚህ በደንብ ቀስ ብዬ እሽት አድርገዋለሁ እና በደንብ እስከሚዋሀድልኝ እና እንደምፈልገው እስከሚሆንልኝ ድረስ በደንብ አድርጌ አሸዋለሁ። በደንብ አድርገን ስናሽው ስናሸው ሌጡም የሆነ ልዝብ ያለ እና ደስ እያለ ፍርክስክስ እየ ማለት ባህሪ ይኖረዋል፣ ለስለስ እየ ማለት ባህሪ ይኖረዋል እና በደንብ አድርገን ማሸት አለብን ማለት ነው እንደዛ አድርጌ በደንብ አርጌ እንትን እንለዋለን። ምንም እንደዚህ በጣም አሪፍ ነው። ሁሉም እንደዚህ ተዋዋሃድልኝ። አሁን እት ምንም ከዳርና ከዳሩ እንኳን እንደዚህ እንትን የለውም። በጣም እንትን ስላልኩት ማለት ነው። እንደዚህ አርጌ እናንተ እንደፈለጋችሁ አድርጋችሁ መስራት ይችላላችሁ። ግን እዚህ ጋር ስታዘጋጁ ግን መጠነኛ አድርጋችሁና እንዳይበዛባችሁ፣ ውሃም ሆነ ማንኛውንም ነገር ስታደርጉ መጠነኛ አድርጋችሁ ወይ ጠብጠብ እያደረጋችሁ ብታዘጋጁት ይሻላል። እዚህ ጋር እንግዲህን ከስር ትንሽ ዘይት አድርጊያለሁኝ ማለት ነው። እንደዚ አድርጌ በደንብ አድርጌ ነው እንትን ያልኩት በደንብ ሲታሽ አሪፍ ይሆናል። በእጅ ከሆነ ያው በማሽኑ ከሆነ በራሱ ጊዜ በደንብ ስለሚያሸው ችግር የለውም። እንደዛ አድርጌ አሁን እንደዚህ ካደረግኩት በኋላ ለትንሽዬ ደቂቃ ወይም ደግሞ ሰዓት እናስቀምጠዋለን ማለት ነው ኮፍ እስከሚልልን እዚጋ ይሄው እንደዚህ ከድኛዋለሁኝ። እዚጋ ከላይ የምቀባው የማዘጋጀው እዚህ በሁለት አይነት ነው የምሰራው፣ አንደኛው በቀረፋ ወይም ደግሞ በቀረፋ እዚጋ ደግሞ ወይም ደግሞ በጅቡን አድርጌ ነው እንትን ምለው ዝባዴ አድርጌ ያለሁኝ። በመቀጠል ስኳር አንድ ስኒ ነው ያዘጋጀሁት ስኳር ግን ትንሽዬ ነው። ብዙ ም ንትናይሉ ስኳር ብዙም እኛ ቤት አይዳፈሩም መጠነኛ ነው ማደርገው። በመቀጠል እዚጋ ያደረኩት ቀርፋ ወይም ደግሞ ገርፋ ነው የሚባለው እንዴት አርጌ በደንብ አርጌ አቀላቅለዋለሁኝ የምንፈልገውን ውህድ እስከሚሰጠኝ ድረስ በደንብ አድርጌ ያቀላቅለዋለሁ። እንደዚህ ስናቀላቅል ግን እንትን ይሄ እንደዚህ ሊጦም ቦክት ብሏል። አሪፍ ነው የሆነው። የቹት እንዴት እንደሚያምር ማለት ነው። ዋው ማሻአላህ። እንደዚህ አድርገን እንዳምጣለን። በጣም አሪፍ ነው። የብር ይሄ ይህን ስሰራ ደስ ይለኛል። የሆነ በቃ እኔ እንጃ ምን ልበላችሁ፣ በጣም ነው ደስ የሚለኝ። በዛ ላይ ሲበላ ራሱ በጣም ነው የሚጣፈጠው። በቃ የሆነ ደስ ይላል፣ ቀነው ምናምን በጣም ደስ ይላል። እንደዚህ ካረኩ በኋላ እንደዚህ አርጌ ይቀባዋለሁ ማለት ነው። ሁሉንም እንደዚህ በደንብ አርጌ አዳርሰዋለሁኝ እንዲዳረስ አድርገዋለሁኝ። እንደዚህ ካደረኩ በኋላ ምን አደርጋለሁኝ? ቀስ ብዬ ጠቀልለዋለሁ። ይሄንን እንደዚህ ጠቀልለዋለሁ ማለት ነው። ቀስ ብለን እንጠቀልለዋለን። እንደዚህ ከተቀለልኩ በኋላ በመቁረጫ እቆርጠዋለሁ ማለት ነው። እዚጋ የቆረኩበት በክር ነው የልብስ ስፌት የምንሰፋዋል አደለ? በሱ ነው የቆራረኩት ማለት ነው። እንደዚ ጨፍጨፉን መጀመሪያ ቆርጠውና ከዚያ በኋላ እንትንለዋለሁ ማለት ነው። እንደዚህ በጣም ትልቅ ሳይሆን፣ በጣም ትንሽ ሳይሆን እንደዚህ ስም ደግሞ ሳታረጉ መጀመሪያ ላይ በትናንሾቹ እንትም ብላችሁ ማድረግም ትችላላችሁ። በትናንሽየው ጠቅልል አድርጎ ማስቀመጥ የሚቻለው እንደዚህ ስም አድርገን ወይም ደግሞ በሌላ አይነት ሳይዝም መጠቅለል እንችላለን። እዚህ ጋር ደግሞ ጅቡን ነው የቀባሁት ማለት ነው። ጅቡን ኮፕ ነው ያደረኩት ይኸው እንደዚህ ዝም በደንብ አድርጌ እንደዚህ ገባሁት፣ እንደዚህ አድርጌ ጠቀለልኩ ማለት ነው። አሁንም እንትን አላለው። እዚጋ ግን በደንብ አድርገን እንዳይከፈት ከፈት ማያያዝ አለብን ማለት ነው እንትኑን ልጡን እንዳይከፈት እንደዚህ አሪፍ ሆኖ ወቶልኛል ማለት ነው። በጣም ደስ የሚል ሆኖ ነው የወጣልኝ። በጣም ትወዱታላችሁ። ለቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ብዝት ይበልልኝ። ሀገራችንን ሰላም እያድርግልን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በጣም ደስ የሚል ሲናሞን ዳቦ ወይም ደግሞ የቀረፋ ዳቦ ነው። በጣም ደስ ይላል። የምር ትወዱት አላችሁ ማለት ነው። እኔ በጣም ወድጀው አለሁኝ በጣም ደስ ይላል። እንደዚህ አድርገን መስራት እንችላለን ማለት ነው። ስለምትከታተሉ፣ ስለምታበረታቱ ከልብ አመሰግናለሁ። እዚህ ጋ ከላይ ያደረጉት የራሱ ሶስ አለው። ልክ እንደ ማር ነው። እንትን ይላል እንትን አለው። ጣዕም አለው እንደ ማር ነው። ስለምታበረታቱ ከልብ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። በጣም ተወዱታላችሁ። ሞክሩት፣ ስሩ ትላለሁኝ። በጣም በጣም አሪፍ ነው፣ የምር በጣም አሪፍ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ